ተመልካቾች እንደምን ዋላችሁ። ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። የኢትዮጵያ ንግድ ባንክ የ2017 የሴቶች ፕሪሚየር ሊግ ሻምፒዮን ሆኗል። ለአምስት ተከታታይ አመታት ባለድል የሆነው የክለቡ አሰልጣኝ ብርሃኑ ግዘውም ስኬቱ የጠንካራ ስራና ፍላጎት ውጤት ነው ሲል አስተያየቱን ሰጥቷል። ሀና ማሪያም መስፈን ተጨማሪውን እንደሚከተለው ታቀርባለች። መሰረተ አስራ አራት ዓመታትን አስቆጥሯል። በኢትዮጵያ ሴቶች ፕሪሚየር ሊግ እጅግ ስኬታማው ክለብም ነው ኢትዮጵያ ንግድ ባንክ ሴቶች ቡድን ታዲያ ሊጠናቀቅ የአንድ ጨዋታ እድሜ በቀረው የኢትዮጵያ ሴቶች ፕሪሚየር ሊግ ቦሌ ክፍለ ከተማን አምስት ለባዶ በማሸነፍ አስቀድመው ሻምፒዮን መሆናቸውን አረጋግጧል። እንግዲህ ውድድሩ በጣም ከሌላው ጊዜ ዘንድሮ ትንሽ ፈታኝ ነበረ። ፈታኝ ካደረጉት አንዱ ደግሞ የኢትዮጵያ ፕሪሚየር ሊግ ባለፈውም ክረምት ላይ ነበር የተጠናቀቀው። ወዲያው ደግሞ የሴካፋ ውድድር ጀመረ ከሴቲያፋ በኋላ ደግሞ ወደ ቻምፒዮንስ ሊግ ሄድን፣ ደግሞ የብሔራዊ ቡድን ነበረ እና በጣም ፈታኝ ጊዜ ነበሩ። ቋሚ ተሰላፊዎች ወደ ሰባት ተጫዋቾች አካባቢ ተጎድቶብኝ ነበረ። ልጆቼ ልብና አላማ ስላላቸው፣ እኔም የምላቸውን ነገር ስለሚሰሙ ለአሸናፊነት አቁተናል ብዬ አስባለሁ። ምንም ጥያቄ የለውም። እንግዲህ አንድ ውጤታማነትን የለመደ ሰው የበለጠ ይሄ ልዩ ነው ብዬ ነው የማስበው። ልጆቼ ውስጥ አንድ ነገር ምንድን ነው እንዲራቡ እንዲጠሙ ነው ብዙ ጊዜ ማረጋቸው እና እና ያመራባቸው ያመጠማታቸው ዛሬ ላሉበት ነገር የበለጠ ውጤታማ እንዲሆን አድርጓቸው በውድድር ዓመቱ አንድም ጨዋታ ሳይሸነፉ ለተከታታይ አምስተኛ ዓመት የዋንጫ ክብሩን በመውሰድ ቀዳሚው ቡድንም ሆኗል። በአሰልጣኝነት ህይወቱ ሀያ ሰባተኛ ከክለቡ ጋር ደግሞ አጠቃላይ አስራ ስድስተኛ ዋንጫውን ያሳካው አሰልጣኝ ብርሃኑ ግዛው በተለይም የዘንድሮ ፉክክር ከነበሩበት እውነት እንደ ወርቅ ነጥረው እንዲወጡ አድርጎናል ለሚላለ በተለይ ተፎካካሪ ያ ሁለት ያዙር ላይ ስለሆነ ከሆነ ምጥ ይዞን ነው ይጨረስ ነው ማለት ይቻላል ከየትኛውም ዘመን ወደ ሰባት የሚያክል ጨዋታዎችን አቻ ወተናል። አንደኛ ዞርም እንደዚ አንድ ጊዜ ወደ ስምንት አቻዎች የሚወጣ ነው እና ምን ያህል ውድድሩ እንደከበደን እና ምን ያህል ደግሞ ውድድሩ ተፎካካሪ እንደበዛበት ነው በደንብ የሚታዩ እና በሲኒየር በመሆናችን ነው እንጂ ተወጣ ነው ሰርፕራይዝ ቲማን ነው ብለሽ ብትይ ሌሎቹ ከዚህ በፊትም ተፎካካሪ ናቸው። ሐዋሳ ከነማ ኢትዮ ሌትሪክም ግን የበለጠ ሲዳማ ወጣቶች ናቸው። ገና በብሔራዊ ቡድንም ስም ያላቸው ልጆች አይደሉም። በአንድር ትኒም በጣም እንትን ያለው አይደለም እና የሲዳማ እግር ኳስ የሴቶቹ እጅግ በጣም ከሌላ ጊዜ በጣም ፕሮግረስ ያሳይበት ነው ብዬ ነው በደንብ የማስበው። አሰልጣኙ ለሚዲያችን ለሰጠን ሀሳብም ቡድኖ ከአስራ ሰባት ዓመት በታች እንደሚያቋቁመም ቃል ተገብቶላችኋል። ከሚቀጥለው ሳምንት ጀምሮ ወደ ሴካፋ ነው የምናስበው ሀገራችንም በደንብ እንወክላለን ብለን የምናስበው የመጀመሪያ ያው ወደ ገበያ መውጣታችን አይቀርም፣ በቅርብ ጊዜ ማለት ነው እና አንደኛው ሌሎች አፍሪካ ሀገራቶች እንሄዳለን። ሌላው ደግሞ ደስ የሚለው ያው ይሄ ሚዲያ ላይ ነው የተናገርኩትና አንደር ሰቨንቲን ቡድን እንዲቋቋም ቦርድ ወስኗል። አሁንም እሱ ላይ እንግዲህ አሰልጣኞች ምልመላና ተጫዋቾች ላይ ደግሞ አሁን እንሄድበታለን። የኢትዮጵያ ፕሪሚየር ሊግን ለስምንተኛ ጊዜ ያሳኩት ኢትዮጵያ ንግድ ባንኮች በቀጣይ በሴካፋ ውድድር ላይም የሚካፈሉ ይሆናል። ከኢትዮጵያ ሴቶች ፕሪሚየር ሊግ ላለመውረድ ጥረት እያደረገ ያለው የባህር ዳር ከነማ ሴቶች እግር ኳስ ክለብ ልምድ ባላቸው ተጫዋቾች አለመጠናከሩ ውጤታማ እንዳይሆን እንዳደረገው አሰልጣኝ ሰርክ አዲስ እውነቱ ተናገረች። አሰልጣኟ ክለቡ በማደግና በመውረድ መካከል እንዳይኖር ትኩረት እንዲሰጠው ጠይቃለች። ታሪኳ ይነዋ ተጨማሪ ያለው የ2017 የኢትዮጵያ ሴቶች ፕሪምየር ሊግ ሊጠናቀቅ የአንድ ጨዋታ ጊዜ ብቻ ቀርቶታል። በፕሪምየር ሊጉ ንግድ ባንክ ሻምፒዮን መሆኑን ያረጋገጠ ሲሆን ሃምብርቾ ድራሜ ቀድሞ ወርዷል። የመጨረሻ ሳምንት ላይም አንድ ተጨማሪ ክለብ ወደ ከፍተኛ ሊጉ የሚወርድም ይሆናል። በሊጉ ለመቆየት እየተጫወቱ ካሉ ክለቦች መካከል ደግሞ አንዱ ባህር ዳር ከነማ ሴቶች ቡድን ነው። የክለቡ አሰልጣኝ ሰርክ አዲስ እውነቱ የ2017 የሴቶች ፕሪምየር ሊግ ውድድር ዓመት ጠንካራ ፉክክር የታየበት ነበርም ብላለች ፕሪሚየር ሊግ እንደማደጋቸው በጣም ትልቅ ፉክክር ስናደርግበት የነበረው ውድድር በብዛት ቲሞች ራሳቸውን አጠናክረው እንደ በፊቱ ሁለት ሶስት አራት ቲሞች ሳይሆን በብዛት ቲሞች ተጠናክረው የመጡበት ትልቅ ፉክክር ያለበት ውድድር በመሆኑ ትንሽ ጠንካራ ውድድር ያየንበት አመት ነው ብዬ አስባለሁ። ባደጉበት አመት ዳግም ላለመውረድ እየታገሉ የሚገኙት የጊዮን ንግስቶቹ በሀያ አንድ ነጥብ አስራ አንደኛ ደረጃ ላይ የሚገኛሉ። አሰልጣኟ አዲስ እንደማደጋቸው ስብስባቸውን ልምድ ባላቸው ተጫዋቾች ማጠናከር አለመቻላቸው ላለመውረድ እንዲጫወቱ እንዳደረ ደረጋቸውም ከአሚኮ ጋር በስልክ በነበራት ቆይታ ተናግራለች። ጠንካራ ስብስብ ኑሮ ተቀያሪም የሚኖር ሚኖር ከሆነ ውድድሩ የሚፈልገውን የሚፈልገውን ውጤት የሚፈልገውን ደረጃ ይዞ የሚያስችል አቅም ይኖራል። ያው እንደሚታወቀው እኛ አዲስ እንደማደጋችን መጠን ትንሽ ከበድ ያለን አንደኛ የኛ የያዝናቸው ልጆች ሞር በፐርሰንት ሲታይ እስከ ሰባ ፐርሰንት በላይ ታዳጊዎች መሆናቸው የምንጫወትበት ሜዳ አርቴፊሻን ከመሆኑ አንጻር ውድድሮች ያው ብዙ ተቀያሪ ስላለ ተመሳሳይ ጊዜ የሚጫወቱት ደስ ለመኖች ናቸው። ብዙ ጨዋታዎችን እየደገሙ ያሉትና ያ ነገር በራሱ ልጆችም በመሆናቸው ከሜዳው ጋር ንቀር ተይዞ ጉልበት የመጨረች ያ ነገር ከበድ ብሎናል ብዬ አስባለሁ። ባህር ዳር ከነማ ስፖርት ክለብ በኢትዮጵያ እግር ኳስ ግዙፍ ስም ከተከሉ ስፖርት ክለቦች መካከል አንዱ ነው የምትለው አሰልጣኟ የሴቶች ቡድንም ልክ እንደ ወንዶቹ ተፎካካሪ እንዲሆን መሰራት እንዳለበትም ትናገራለች። በዚህ አመት በችግር ውስጥ ሆኖም ስፖርት ክለቡ በሁሉም የስፖርት አይነት ክለቦቹን ማስቀጠሉ የሚበረታታ እንደሆነም ጠቁማም የሴቶች ቡድን በማደግና በመውረድ መካከል እንዳይኖር ግን ጋራ መሰራት አለበትም ትላለች። ቲሙ እንዲኖር ብዙ መስዋዕት ተከፍሏል። ለቀጣይ ደግሞ ግን ቀድመው መዘጋጀት ያለብን ብዙ ስራዎች አሉ ብዬ አስባለሁ። ያን መዘጋጀት ከአመራሮችና ከባህርዳር ከነማ ስራ አስኪያጆችና ቦርዶች አባሎች ጋር እዛ ጋር ሰፋ ያለ ውይይት አርገን ለቀጣዩ ላይ እንወያያለን ብዬ አስባለሁ። ምክንያቱም አንድ ቲም ገብቶ ተመልሶ ወረደ መባል ሳይሆን ትልቅ ተፎካካሪ የሚሆን ቲም ነው የምንሰራት ተጫዋች እስካ ፈልገዋል በዛ ምክንያት ደግሞ እንዲ ለቀጣይ አመት ቀድሞ እንዲዘጋጁ ቀድመን አሳይመንታችን ውስጥ እንዳንገባ ትልቅ ስራ እንዲሰራ ይህን ነገር እናደርጋለን ብዬ አስባለሁ። አመራሮች ያንጋ ያን ደግሞ ያደርጉልናል ብዬ ተስፋ አደርጋለሁ። አሁን ዘንድሮ ያዩት ነገር አለ። እያንዳንዱ ጨዋታ እየመጡ ከጎናችን ሆኖ ብዙ ጨዋታዎች ያተውልናል። ችግሩን ተረድተዋል። ለቀጣይ ደግሞ የተሻለ ቲም ባህርዳር ከነማን ህዝቡን የሚመጥን ቲም ለማጠናከር የተወሰነ ተጫዋቾችን ጨምረን ቲማችን ጋር ቀጣይ ላይ ሳየት የሚያደርጉ እነሱም ጋር ይህን ነገር ነወራል ከባህር ዳር በተጨማሪ ቂርቆስ ክፍለ ከተማ በ21 ነጥብ አዲስ አበባ ከተማ በ20 ነጥብ ከሊጉ ላለመውረድ የመጨረሻ ሳምንት ጨዋታ ላይ እጣፋንታቸውን የሚወስኑ ክለቦች ናቸው በመጨረሻው ሳምንትም ባህር ዳር ከመቻል ቂርቆስ ከሲዳማቡና አዲስ አበባ ከአምብሪቾ ድራሜ ጋር ይጫወታሉ ተመልካቾች ከዚሁ ከሀገር ውስጥ ዜናችን ሳናልፍ ዛሬ እንግዲህ በኢትዮጵያ ፕሪሚየር ሊግ በወንዶች 28ኛ ሳምንት ሁለት ጨዋታዎች ሊደረጉ ቀነ ቀጠሮ ተይዞላቸው ነበር። የወላይታ ድቻና እንዲሁም አርባ ምንጭ ጨዋታ በዝናብ ምክንያት ማለት ነው በሐዋሳ አርቲፊሻል ስቴዲየም ጨዋታው እንዲከናወን ተወስኗል። ከዛ ውጭ ደግሞ ተጠባቂው የባህር ዳር ከነማና እንዲሁም ደግሞ ኢትዮጵያ መድን ጨዋታ ስሮሳ ሊደረግ ነበር። ይህ ጨዋታ እንግዲህ በአየር ንብረት ምክንያት ማለት ነው በሌላ ጊዜ ጨዋታው እንዲካሄድ የሊግ አክሲዮን ማህበሩ ይፋ ማድረጉ ታውቋል። በቀጣይ እንግዲህ ሊግ አክሲዮን ማህበሩ ቀኑ መቼ ይካሄዳል የሚለውን የሚያሳውቅ ይሆናል። በዚሁ ወደ ውጭ መረጃዎቻችን አልፋለን።